አሰላሙ አሌይኩም ወረህመቱላሂ ወበረካቱ እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ ዛሬ ደግሞ እስኪ በህልማችሁ ሀብታም ስትሆኑ አለማችሁ ከሆነ የሚሰጠውን ፍቺና ያለን የራሱ በጣም የገረመኝ ፍቺ ነው። እናንተ ሀብታም ስትሆኑ ካለማችሁ ሀብታምን ሴት ካያችሁ ሀብታምን ሰው ስታዩ የሚሰጠው ፍቺ እኔ እንዴት እንደፈቱት አላውቅም። ግርምን ምን ያለኝ ለእኔ ራሱ ገርሞኛል። ማለት እንዲህ አይነት አፈታት ስላለው ማለት ነው። እስከ መጨረሻው ድረስ ተከታተሉ ፍቺውን ታገኛላችሁ ማለት ነው። እንግዲህ ላይክ ማድረጋችሁን አትርሱ፣ ሰብስክራይብ ማድረጋችሁን አትርሱ፣ ሼር አድርጉ። ወደ ህልሙ እንገባለን። ሀብታም ስትሆኑ ወይም ሀብትን ስታዩ የሚሰጠው ፍቺ እንመልከት። በላይክ ጀምሩት። እሺ አንድ ወንድ በህልም ውስጥ ሀብትን ሲመለከት እንዲሁ ሀብትን ሲመለከት ይህ በድህነትና በችግር እየተሰቃየ መሆኑን የሚያሳይ ምልክት ነው። ይህም ብዙ እዳዎች እንዲከማቹበት ያደርገዋል ይላል። እንግዲህ ሀብታም እንደሆነ በህልሙ ከተመለከተ አንድ ወንድ አንድ ወንድ በህልም ውስጥ ሀብታም እንደሆነ ካየ ይህ የሚያሳየው ጭንቀት እንዲሰማው በሚያደርጉ ለውጦች የተሞላ ጊዜ ውስጥ እያለፈ መሆኑን ያሳያል እና ችግርንን ችግሩን ማለት ነው ያለበትን ችግር በጥበብ መቋቋም እንዲችል መረጋጋት አለበት። ብዙ በችግር የተሞላ ጊዜ እያሳለፈ ነው ማለት ነው። ሀብታም እንደሆነ አንድ ወንድ በህልሙ ከተመለከተ የሚገርም ፍችን ያለው። እሺ አንድ ወንድ ህልም አላሚ ከአንድ ሀብታም ሰው ጋር ሲገናኝ ማየት ለረጅም ጊዜ እንደሚሰራና ጥረት እንደሚያደርግ ያሳያል። ግን ይህ ለፍላጎት የሚስማማ የገንዘብ ጥቅም አያመጣለትም። አንድ ወንድ በህልሙ ከሀብታም ሰው ጋር ሲገናኝ በህልም ከተመለከተ ለረጅም ጊዜ ይለፋል፣ ይደክማል። ግን ያልፋቱ ያጥረቱ ምንም አይነት የሚፈልገው ለውጥ አያመጣለትም። ይጥራል፣ ይለፋል፣ ግን አይለወጥም ማለት ነው በአጭር አማርኛ። እሺ አንድ ህልም አላሚ ህልም አላ አንድ ህልም አላሚ ከጎረቤቱ ሀብታም ከሆነ እና ከዛ ጎረቤቱ ጋር በህልም የአለመግባባት ከተፈጠረ በህልሙ የሀብታም ጎረቤቱ ጋር አለመግባባት ከተፈጠረ፣ ይሄ ፍቺ የሚሰማውን መከራና ድካም ያሳያል። ይህም ማንኛውም ነገር ማድረግ እንዲጠላ ያደርገዋል። አንድ ህልም አላሚ አለ። በህልሙ እንግዲህ ሀብታም ጎረቤት አለ። ከሀብታም ጎረቤቱ ጋር ሲጣላ ወይም አለመግባባት ሲፈጠር በህልም ካየ ይሄ ፍቺ ምንድን ነው? ይሄ ህልም አላሚ ብዙ ድካም እንደተሰማው እና ብዙ ነገር ለማድረግ እንዲሰለ እንዲሰለች ወይም ደግሞ እንዲጣላ አድርጎታል ከመድከሙ የተነሳ ህይወት አድክሞታል ማለት ነው እሺ አንድ ወንድ ህልም አላሚ ሀብታምን ሴት ማግባቱን ካየ ይህ ፍቺ ምንድነው የሚያሳየው ፍቺው ምንድነው ፍላጎትንና አለማዊ ደስታውን እየተከተለ እንደሆነና ለዛኛው አለም ለመስራት እንደተዘናጋ ያመላክታል። እንግዲህ ይሄ አለማዊ ነገር ነው እንጂ ፈጣሪ የሚያዘውን ወይም ሃይማኖታዊ ነገሮችን በሙላ ችላ እንዳለና እዚህ አለማዊ ነገር ላይ ፍላጎት እንዳለው በቃ ገንዘብ ለማግኘት የሆነ ነገር ስሜቱ እንደሚከተል አለማዊ ነገር ገንዘብ ለማግኘት ብቻ ጥረት እንደሚያደርግ ያንኛውን አለም ከሞት በኋላ ያለውን አለም እንደረሳ የሚናገር ህልም ነው ማለት ነው። እሺ አንዲት ሀብታም ሴት በህልም ውስጥ ማየት ምኞቶችንና ዳቢሎስን መከተልና ከሞት በኋላ ላለ ህይወት መስራትን መርሳት ነው ሀብታምን ሴት በህልም ከተመለከታችሁ ማለት ነው የምትከተሉት ምኞታችሁን ፍላጎታችሁን ይህ አለማዊ ነገር ብቻ እንጂ ያኛውን አለም ለዛኛው አለም መስራት ረስታችኋል ነው የሚለው ፍቺ እሺ አንድ አንድ ሰው በህልም ውስጥ ሀብታምን ሴት ሲያደንቅ ካየ ይህ ምናልባት ወንድ አንድ ወንድ በህልም ውስጥ ሀብታምን ሴት ሲያደንቅ ካየ ይህ በእስር ላይ እንዳይወድቅ ህይወቱን በትክክል የመቆጣጠር ፍላጎት እንዳለው ያሳያል። እንዳይታሰር ማንኛውንም ነገር በአግባቡ እየሰራ እንደሆነ ተጠቅቆ እየሰራ እንደሆነ ያሳያል ማለት ነው። አንድ ወንድ ሀብታምን ሴትን ሲያደንቃት ከተመለከተ መታሰር አይፈልግም፣ ችግር ውስጥ መግባት አይፈልግም። ስለዚህ ህግን ያከብራል ማለት ነው ባጭሩ። እሺ፣ አንድ አንድ ሀብታምን ሴት በህልም አላሚው ላይ አንድ ሀብታም ሴት ናት፣ ህልም አላሚውን ፈገግ ብላ ስትመለከተው ካየ ይህ ፍቺ በህይወቱ ላይ ትልቅ ጉዳት እየመጣ መሆኑን ያሳያል እና በትክክል እስካልተቆጣጠረው ድረስ ህይወቱን ብዙ ችግሮች ወይም ብዙ ነገሮች ወደ ህይወቱ ይመጣሉ ማለት ነው። እሺ አንዲት ሀብታም ሴት ህልም አላሚውን ስትቆጣ በህልም ከተመለከተ ይህ ማለት ህይወቱን የሚያጠፋና የሚገለባበት ከባድ ችግር ከከባድ ችግር ይገላገላል ማለት ነው። እንግዲህ ከባድ ችግር ይመጣበት ነበር፣ ከዛ ነገር ይገላገላል ማለት ነው። ፈገግ ስትል ካየ ግን ወደ ከባድ ችግር ውስጥ ይገባል። ግን እሳ ስትቆጣው ካየ ደግሞ የሚመጣውን የሚመጣውን ከባድ ነገር ያልፈዋል ያልፈዋል ማለት ነው። እሺ ሀብታምን ሴት በህልም ውስጥ ማግባት ህልም አላሚው ህገወጥ ድርጊቶችን እንደሚፈጽም ያመላክታል። ስለዚህ ፈጣሪውን መፍራት አለበት ማለት ነው። ሀብታም ሴት ስታገባ አንድ ወንድ ህልማላሚ በህልም ካለም ህገወጥ ድርጊቶችን ትፈጽማለህ፣ ፈጣሪን መፍራት አለብህ ይላል ህልሙ ማለት ነው። እሺ ከሀብታምና ከቆንጆ ሴት ጋር በህልም ግብረ ስጋ ግንኙነት መፈጸም ከፍተኛ ቦታ ላይ እንደምደርሱ ይጠቁማል። ነገር ግን ብዙ ድካምና ጫና ይፈጥርብሃል። ከብዙ ከድካም ከጫና ምንም ያህል ከባድ ነገር ቢደርስብህም በህልም ከሀብታምና ከቆንጆ ሴት ጋር ግንኙነት ካደረግ ትልቅ ቦታ ሊደርሳለህ። ያ ትልቅ ቦታ ስኬት ስትደርስ፣ ያው ስኬት በቀላሉ ስለማይገኝ ድካም፣ ጫና ሊኖረው ይችላል ማለት ነው። እሺ፣ የሴትን እጅ በህልም ውስጥ የሀብታምን ሴት ሆነ የማንኛውም ሴት ልጅ በህልም እጇን በህልም መሳም በቅርብ ጊዜ በእሷ በኩል ብዙ ጥቅሞችን ማግኘት እንደሆነ ያመላክታል። የሀብታም ሴት እጅን ከሳማችሁ ከእሷ ጥቅም ማግኘት፣ የማንኛውንም ሴት እጅ ስትሰሙ ካለማችሁ ደግሞ ያው ከእሷ በቅርብ ጊዜ ጥቅም ከእሷ ታገኛላችሁ ማለት ነው። እሺ ባለትዳር ሴት በህልሟ ውስጥ ሀብትን ስትመለከት፣ ይህ በገንዘብ እጦት እየተሰቃየች እንደሆነ የሚገልጽ ህልም ነው ማለት ነው። ይህም ድሃ እንድትሆን ያደርጋታል። ገብቷቸዋል። ባለትዳር ዳር ሴት ሀብታም እንደሆነች ወይም ሀብትን በህልም ከተመለከተች በእውነታው በችግር እየተሰቃየች እንደሆነና ሀብ ድሃም እንደምትሆን ያመላክታል ማለት ነው። አንዲት ባለትዳር ሴት በህልም ሀብታም እንደሆነች ካየች ደግሞ ይህ የሚመጣው ጊዜ ውስጥ ብዙ አስቸጋሪ ነገሮች ያጋጥማታል ማለት ነው። እ እሱን ለመጋፈጥ ዝግጁ መሆን አለባት፣ የሚመጣውን አስቸጋሪ ነገሮች ማለት ነው። ሀብታም እንደሆነች በህልም ባለትዳር ሴት ከተመለከተች መጪው ጊዜ ብዙ ችግሮች ያጋጥሟታል። ያንን ለመጋፈጥ ጠንካራ መሆን አለባት። እቹ ህልም አላሚ ባሏ ሀብታም እንደሆነ በህልሟ ካየች የትዳር ጓደኛዋ ከስራ እንደሚባረር ይጠቁማል። ይህም የኑሮ ሁኔታቸው መጥፎ ያደርገዋል ማለት ነው። ባለትዳር ሴት በህልሟ ባሏ ሀብታም እንደሆነ በህልም ከተመለከተች ከስራው ይባረራል። ይህም ደግሞ ኑሯቸው ያሽቆለቁላል ማለት ነው። አንዲት ባለትዳር ሴት ከልጆቿ መካከል አንዱ በህልም ሲሞት ካየች ይህ የሚያመላክተው በዙሪያው ካሉት ሰዎች ድጋፍና እንክብካቤ እንደሌለው ይናገራል። ልጇን መደገፍና ከጎኑ መቆም አለባት ማለት ነው። ይሄ ድንገት ጣልቃ ያስገቡት ህልም ነው። ምናልባት ባለትዳር ሴት ልጅ ሲሞት በህልም ከተመለከት ማንኛውም ሰው ችላ እንዳለው፣ በዙሪያ ያሉ ሰዎች እንክብካቤ እንደማይሰጡትና ልጁ ትኩረት እንደሚፈልግ የሚያመላክት ህልም ነው ማለት ነው። አንዲት ባለትዳር ሴት በህልም ሀብታም እንደሆነች ካየች ይህ የሚያሳየው ከባለቤቷ ጋር ችግር ውስጥ ትገባለች። ያም ደግሞ የመጥፎ የስነልቦና ሁኔታ ወይም ድብሬሽን ውስጥ ትገባለች ማለት ነው። በህልሟ ሀብታም እንደሆነ ካየች ከባሏ ጋር ቀውስ ያጋጥማታል ማለት ነው። ባለትዳር ሴት አንድ ሀብታም ሴት እየጎበኘቻት እንደሆነ በህልም ካየች ይህ ማለት በዙሪያ ያሉ ሰዎች ይደግፏታል እሷን ለመደገፍ ይፈልጋሉ ማለት ነው። ካለችበት ችግር ወይም ካለችበት ድህነት እንድትወጣ ወይም ከችግሮች እንድትላቀቅ አንዳንድ ሰዎች ይደግፏታል ማለት ነው። እሺ፣ አንዲት ባለትዳር ዳር ሴት ወይም ደግሞ አንድ ሴት የሀብታም ሴት መጠጥ ስትጠጣ ካየች ይችው ህልማ ማላሜ ለልባ ውድ በሆነ ሰው ምክንያት ከፍተኛ ቀውስ ውስጥ እንደምትገባ ይጠቁማል ማለት ነው። እንግዲህ ማንኛውም ሴት በህልማችሁ የሀብታምን ሴት መጠጥ በቃ የሆነ ሪንዳም ትስጣችሁ የሆነ ብቻ መጠጥ የሚጠጣ ነገር ሀብታም ሴት ከእሷ ተቀብላችሁ ወይም የእሷን ስጠጡ ካለኗችሁ በጣም የምትቀርቡት ከልባችሁ የምትወዱት ሰው በሱ ምክንያት የሆነ ቀውስ ውስጥ ልባችሁን የሚሰብር ነገር ያጋጥማቸዋል ወይም በሱ ምክንያት ቀውስ ውስጥ ትገባላችሁ። ለዛም ደግሞ እንድትበሳችሁ ብስጭት እንዲሰማችሁ ያደርጋል ማለት ነው። ፍቹ እንደዛ ነው። ፍቹ ማለት ነው። አንድ ሴት ሀብታምን ሴት በህልም ስትመታ ማየት፣ ሀብታም ሴት ህልም አላሚዋን ባለትዳር ሴት ስትመታ ማየት መጥፎ ስነ ልቦና ሁኔታ ውስጥ እንድትገባ የሚያደርግ መጥፎ ዜና ትሰማለች ማለት ነው። ሀብታሟ ሴት ባለትዳሯን ሴት ስትማታ ወይም አንዷን ሴት ስትማታ በህልም ከተመለከታችሁ ይሄ መጥፎ ዜና እንደምትሰሙና። ያም ደግሞ ጥሩ ስሜት አይሰጣችሁም ማለት ነው። አንዲት ባለትዳር ሴት በህልሟ ውስጥ ሀብታም ጎረቤትን ስታደንቅ፣ ጎረቤቷ ሀብታም ናት፣ በህልሟ ሀብታም ጎረቤቷን እያደነቀች እንደሆነ በህልም ከተመለከተች አንዳንድ መጥፎ ባህሪያት እንዳላት ያመላክታል። እሱን መቀየር እንዳለባት ነው። ያለበለዚያ ግን በረከት ወይም የእሷ ያላት ነገር እንዳይጠፋ መጠንቀቅ አለባት ማለት ነው። አንዲት ሴት ወይም አንዲት ባለ ትዳር ሴት በህልሟ የጎረቤቷን ስታደንቅ ሀብቷን ጎረቤት ናት፣ በቃ ሀብቷ ንብረቷ እያለች የምታደንቅ ከሆነ በህልሟ፣ ይህ ማለት አላሚዋ ጥሩ ያልሆነ ባህሪ ወይም ምቀኝነት ሊሆን ይችላል። ጥሩ ባህሪ ስላለብሽ ይህን ነገር መተው አለብሽ፣ አለበለዚያ ያንችን በረከት ያሳጣል እንደማለት ነው። ይቅርታ ለድምፁ። እሺ አንድ ህልም አላሚ ራሱን ወደ ሀብታም ጎረቤት ውስጥ ሲገባ ከተመለከተ ወይም አንዲት ህልም አላሚ ራሷ ወደ ሀብታም ቤት ሀብታም ጎረቤቷ ወደ ቤታቸው ከገባች ግን ይህ በቅርብ ጊዜ ውስጥ የምታገኘውን ብልጽግና እና የቅንጦት ሁኔታ ያመላክታል ማለት ነው። ወደ ቤታችሁ ወደ ሀብታም ጎረቤቶቻችሁ ወይም ወደ ሀብታም ሰዎች ቤት ስትገቡ ካለማችሁ እናንተ ሀብታም ትሆናላችሁ ወይም ብልጽግና ታገኛላችሁ ማለት ነው። እሺ። አንዲት ሴት ወደ ሀብታም ጎረቤት እየገባች እንደሆነ በህልም ካየች በቅርብ ጊዜ ውስጥ ብዙ ጥሩ ነገሮች እና ደስ የሚሉ አስገራሚ ነገሮች ወደ ህይወቷ ይመጣሉ ማለት ነው። ወደ ቤታቸው ከገባችሁ ወደ እናንተ የሚመጣ በረከት፣ ሲሳይ፣ እርዝቅ አለ ማለት ነው። እናንተ ግን ሀብታም ስትሆኑ ከተመለከታችሁ ድህነት እንደሚያጋጥማችሁ ወይም ችግር እንደሚያጋጥማችሁ ነው። ሀብትን ስትመለከቱ እንደዛ ብቻ። እዚህ ጋ ከዋናው ህልም ጥሩ የሆነ ምንድነው ወደ ሀብታም ጎረቤት ወደ ሀብታም ሰዎች ቤት ስትገቡ ካያችሁ እናንተ በቀሩ የምታገኙትን የተትረፈረፈ ሲሳይ በረከት ይገልጻል ማለት ነው። እንግዲህ በሀብታም ሆናችሁ በህልም ካለማችሁ ምናልባት ይጠቅማቸዋል ብዬ የሰራት ይህን ይመስላል። ለዛሬው ያዘጋጁት፣ በቀጣዩ እስክንገናኝ ድረስ ደህና ቆዩ። ስለተከታተላችሁኝ ከልብ አመሰግናለሁ። እንግዲህ በህልም ሀብታም ሆኖ ማለም ማለት እናንተ በእውነታው ድሃ ናችሁ ማለት ነው። በድህነት እየተሰቃያችሁ በገንዘብ እጦት እየተሰቃያችሁ ነው ማለት ነው። ይሄ እንግዲህ ድሃ በህልሙ ቅቤ ባይበላ ምን ይሆን ነበር እንደሚባለው ወይም ተስፋ እንደማለት ነው እና ይሄን ይመስላል ፍቺው። ደህና ቆዩ። ቻው።